ይህ ሀኒቾ አዲሱ አባቷ እውነተኛ አባቷ እንግዲህ ዲኤንኤል ምርመራውን በጥንቃቄ በማስኬድ ከዶክተሮችም ጋር ደሞ እንዳይሰረቅ በማለትም ሀኒቾ እውነተኛ ልጁ እንደሆነችም በዲኤንኤል ምርመራው አረጋገጠ። እርግብ የመጨረሻ ውርደቷን ተከናነበች። የሀንቹ አባት እንግዲህ አድሱ እይች ልጅ ወጣት ናት፣ ግን እስከመቼ ነው ሰውን እያጭበረበረች በዚህ ሁኔታ የምትኖረው? እውነተኛ ልጅ እየተሰቃየች በገዛ በናቷ ቤት እንግዲህ እርግብ የምትባለው ተንደላቃ ስትኖር ከርማለች። ስለዚህ በህግ ተባብሮም ይህን ስራ እንድትሰራ የሚያደርጋት ሰው መጠየቅ አለበት በማለትም ወሰኑ። ሀንቹ አሁን ይህ አቶ እንግዲህ ኖላዊ ልጅ ብትሆንም አሁን አዲሱ እውነተኛ አባቷ እንግዲህ መጀመሪያም ልጄ እንደሆነች ውስጥ ይነግረኝ ነበር። የውስጤ ስሜት ደግሞ መቼም ቢሆን ተሳስቶ አያቅም ነበር። ስለዚህ አሁንም እውነታውን አረጋግጫለሁ ልጄ ሀና እንጂ እርግብ እንዳልሆነች ገና ስገባ ተረድቼ ነበር። ደግሞ ሀኒቾ እያወራች የነበረው በቃ በራስ መተማመን ነው፣ እያችኛዋ ላይ ያነበብኩበት የድንጋጤና የፍርሀት ነው በማለትም መለሰ። እንግዲህ ሀኒቾ አሁን የወይዘሮ ሜላት ልጅ ሆና ተገኘች። ወይዘሮ ሜላትና ሰላም እንግዲህ እርግብን ሴት አድርገው ያዟት። እርግብ በነገራችን ላይ ሀናን እያሳደደቻት ነበረ። ፎቶዋንና ሀብሉን ይዛ እኔ ነኝ የወይዘሮ ሜላት ልጅ እኔ እውነት አለኝ። በዛ ላይ ደግሞ ሞኝ መሰል ኩሾ፣ ይህን እውነተኛ ታሪክ አስቀምጬ የምጥዬ የምሄድ ጅልነሽ መሰለኝ በማለትም ፎቶዋንና ሀብሏን እያሳየች አልነበረ። ነገር ግን ሀኒቾ እውነት አላት። እናም ታሪክ ልትሰርቂ ትችያለሽ፣ ግን ደግሞ እውነታውን በምርመራ ልናረጋግጥ እንችላለን። አታስቢ በማለትም ጥላት ሄደች። እውነት ትዘገያለች እንጂ ተደብቃ አትቀርም። አንችና አባቷ እንግዲህ ዛሬ አሸናፊ ሆነዋል። ወይዘሮ ሜላት እስከ ዛሬ ሃኗን ያደረጓትን ነገር በሙሉ የሚናገራቶች ቃላቶች አንገቷን ሰብረዋት ይገኛሉ። ነገር ግን እርግብ አሁን የመጨረሻ አብዳ ጨርቋን ጥላለች። በዛ ላይ ደግሞ ክስ ተመስርቶባታል። በቅርቡ በወንጀሏ እንደምትጠየቅ ምንም ጥርጥር የለውም። እናም ይሄን ስራ ተባብራ እንድሰራ የሚያደርጋትም ወይዘሮ ባዩሽም እዚህ ክስ ውስጥ መግባቷ ምንም ጥርጥር የለውም። ምክንያቱም እርግብ ስትያዝ አብሮ ተባብሮ የሚያሰራትን በሙሉ ልታወጣ ስለምትችል። እናም እንግዲህ የሀኒቾ አባት ከውጭ ድረስ የመጣው ቤት ውስጥ የተፈጠረውን ችግር ለማቃለል ብሎ ነው ግን ወይዘሮ ሜላት ደግሞ አንዳንዴ ድርቅ የሚሉት ነገር አለ። እቤት ውስጥ ድንገት በመምጣታቸውም ሀኒቹ እጅግ በጣም ደስ ብሏታል። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴትናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቻናሉን ሰብስክራይብ ማድረጋቸውን አትርሱ ማለት ነው። ዛሬ እንግዲህ አቶ ኖላዊ ቢታመሙም ግን ደግሞ በደስታ ተውጠዋል ማለት ነው። የሀኒቾ አባት ካሉበት ድረስ በመምጣትም ሀኒቾ አሁን እውነት ያለው ሰው መቼም እንዳይፈራ በሀኒቾ ተምሬዋለሁ። ሀኒቾ ምርመራ ስታደርግ አባቷ እዛው ቆመው ስለነበረ አዲሱ እውነተኛ አባቷ ማለት ነው። እናም የዲኤንኤል ምርመራው ውጤቱ የሀኒቾ ልጃቸው እንደሆነች እርግጠኛ ሆኑ። አሁን የሀኒቾ አባት በእርግጥ እርግብ እያጭበረበረችና ሌላ ሰው መሆኗን እንዳወቁ ስለተረዱም ዶክተሮቹንም ቢሆን በጥንቃቄ እንዲሰሩ ምርመራውን እና ሲቀጥል ደግሞ ራሳቸው እዛው ቁመው የሁለቱንም ውጤት ተረዱ። በዚህን ሰዓት ሀና ልጃቸው መሆኗን ስለተረዱ የእኔ ስሜት መቼም ቢሆን ተሳስቶ አያቅም። ስለዚህ ሀና ልጅ መሆኗን ያወቅኩት ገና ስገባ እንደሆነ በነግራቸውም የቤቱ ሰው በተለይ ሜላት አልተረዳችኝም ነበር ተመስገን በማለትም እንግዲህ ልጃቸውን ሀናን የራሴ ልጅ በማለትም ወደ ራሳቸው ቤት ከዚህ በኋላ ልጅን በሰራተኛ አድርገች ስታኖሪያት የነበርሽውን ዋጋ ልትከፍሊ ነው አሏት ወይዘሮ ሜላት ወይዘሮ ሜላት ደርቃ ነበረ መጀመሪያ ላይ ግን አሁን ውጤቱ የሀኒቾ መሆኑን ስትረዳ ልጄ ቅርበኝ በማንም ሌባ ድሩዬ ተታልሌ ብዙ ነገር ተናግርሻለሁ በማለትም እሪ ማለት ጀመረች ግን ሀኒቾ የወይዘሮ ሜላት ልጅ መሆኗ አለመሆኗ ሳይሆን ያስጨንቃት፣ በሀሴት እውነቷ እውነቴ ስለተዘረፈ ታሪኬ የሚለው ነገር ነበረ። በዛ ላይ ደግሞ ይበልጥ አባቷ በጣም መልካም ሰው እንደሆነም ተረዳች። አባቷ መጀመሪያ እንደገባ ልጄ በማለትም ሁሉን ነገር ሲነግራት እንዲሁም ደግሞ እርግብን ሰራተኛ ሲላት እርግብ በጣም ደንግጣም ታናዳም ነበረ። ግን ውርደቷን ተከናንባለች። እርግጥ እንግዲህ በወይዘሮ ባዩስ ተማምና ሀሴትን በጣም ያልሆኑ ነገሮች በራሷ እውነት እንዳላት አድርጋ ሀሴትን ለማሸማቀቅ እየሞከረች ነበረ። ግን ደግሞ አልተሳካላትም። እሱም ምንድን ነው ያልተሳካላት? ምክንያቱም ውሸት እስከ መጨረሻው ድረስ እንደማይዘልቅ ምንም ጥርጥር የለውም። ስለዚ ሃናም እውነተኛ ሀቅ ስላለኝ መቸብ አላፍርም ነው። ታሪክ የልት ዘርፊ ትችያለሽ፣ ግን ደግሞ እውነትን ልዘርፊያት አትችም በማለትም ሀንቹ ገፍ ተራጥላ ነበረ። እናም ከተነሳችበት ግደታ ብትናደድም ምርመራ በመሄዷ ምርመራውን እንድትመረመር ወይዘሮ ዋዦች መጀመሪያ ላይ ገፍታን ነበር። እንዴት ምርመራ ያድርጉት ያለሽ ለምን አለች እርግብ። ወይዘሮ ዋዩሽም እውነተኛ ልጇ መሆንሽን እንድታረጋግጥና እንድታምን ነው ፍላጎቴ፣ በዛ ላይ ደግሞ ለምርመራው አታስቢ ብላ ነበረ። ግን የሀኒቾ እውነተኛ አባት ቀላል ሰው አይደሉም። ቁጭ ብለው ይህ ሀኒቾን ምርመራ በደንብ ነው ያካሄዱት። እናም ትክክለኛ ውጤቱ የማን ነው የሆነው? የሀንቾ በመሆኑ ሞላው የቤቱ ሰው እጅግ ተደስቷል። በተለይ ሀና ሰላምና ምናሴ። ሰላምን እንግዲህ እርግብ ሀና ብትሆን ወይስ እኔ በሆነው እህትሽ እያለች ጥያቄ ጠይቃት ነበረ። ከሁለት አንዳችን ምረጭ ስትላትም ምርጫ ከሆነ ሀና ብትሆን አለቻት። ሀና ማለት እያቀለርሽ ነው አለች። በቃ ምረጭ አይደል ያልሽኝ አለቻት። ከዛ ሰላምም እንደ ምክንያትሽ ስትላት፣ እርግብ ምክንያቴን ልጠይቅኝ አይደለም ምርጫሽን ነበር ያልሽኝ፣ ፍል ማንኛችን ብንሆን እንሻልሻለን ነበር ያልሽኝ አይደለም። ስለዚህ እነግርሻለሁ አለቻት። ከዛ ምሽካ ሲከፋዎች በማለትም ሄደች ግን ውሸት ተሪዛ ሃናን ለማሸማቀቅ ብዙ ጥራለች ወይዘሮ ሜላት የሚያናድዱ ሰው ናቸው ሃናን ውሸት አምናት ሌባናት እያሉም በሃና አባት ፊት ብዙ ማውራት ጀመሩ ግን ልጅቷን እንደዚህ ማሳቀቅ የለብሽም በማለትም ቢናገራትም ወይዘሮ ሜላት የሚቻሉ አልነበሩም በሰዓቱ አሁን እንግዲህ ሀኒቾ እውነትን ስለያዘች ኮራ ብላ አባቷ ደስታ ተቀላቅላለች። ግን እናም ቤተሰቦቿ ስለሆኑ ያን ያክል ሆኑም አልሆኑም ገንዘብ አላቸው የላቸውም ብላ አይደለም እና የአባቴ ችግር ነበር፣ ህመም ነበር የሚያስጨንቀኝ፣ አሁን ግን አባቴን ተችሎልኛል። ማለቴ እትየ ወይዘሮ ሜላት በጣም መልካም ሰው ናቸው፣ አባቴን እያሳከሙልኝ ነው። ሌላው ነገር ምንም ሳይጎል ያሳደገኝ አባት አለኝ በማለትም ለአባቷ ነገረችው። እንደሱ ማለት አይደለም ገንዘብ ፈልጌ ወይም ደግሞ እናንተን መቀላቀል ቤተሰብ ፈልጌ አይደለም አታስቡ በማለትም ጥላ ወደ አባቷ ሄደች። እንግዲህ አሁን በደስታ ብትሄድም መጨረሻ ላይ ግን ምርመራው ይደረግ ሲባል ደረቷን ነፍታ ነው ሀኒቾ ምርመራውን ህይወት ያደረገችው። በሰዓቱ ደግሞ የመጨናነቅ ስሜት የታየባት እርግብ ነበረች። እናም እንደፈራቸውና እንደጨነቃት ውጤቱ የእሷ ወዳቂ፣ የሀኒቾ ውጤት እንግዲህ የዛ ቤት አባል ሆና ተገኘች። አሁን ወይዘሮ ባዩችም የፎከረችው ፎከራ የውሸት በራስ መተማመን ስለነበረ ይዛ የቀጠለችው አሁን ጉዳ ፈላ ሁላቸውም በጭለላ ላይ ይገኛሉ። ግን ደግሞ ቀጥታ ወደፊት የሚደርስባቸው ነገር ከባድ ነው። እናም ወንጀል በወንጀል ላይ እየሰሩ ስለሆነ አሁንም ሌላን ሰው እንደዚህ ቤተሰብ አገናኙ በሚባልበት ሰዓት እያጭበረበሩ ብዙ ሰዎችን ለማዋረድ እና ለመቀማት እውነትን ለመደበቅ የሚጥሩ ሰዎች ናቸው፣ ሁለቱም በህግ ይጠየቁልኝ፣ በማለትም የሀኒቾ አባት ፍትህ ለጠፉ ልጆች ከቤተሰቦቻቸው ጋር እንዳይገናኙ በማለትም ለፍትህ በመቆም ክስ መስርተዋል። አሁን ወይዘሮ ሜላት የሚያደርጉት ግራ ገባቸው። ምክንያቱም ሀኒቾ እውነተኛ ልጃቸው መሆኗን ሲረዱ ልጄ ቅርበይ በማለት እግሯ ላይ ተንበርክከው እየየ ይላሉ። በእርግጥ ሁሉንም ነገር አይናቸው ታውሮ እርግብ የምታደርገው ነገር ድሮም እኮ እንደዚህ ናት እህትሽ እያሉ ሰላምን ያታልሏን ነበር። ሰላም ግን በጣም ጥሩ ሰው ናት። ጭራሽ ከሀና ጋር ልትወዳደር ያምራታል እንዴ! ሀና እኮ ራሷን ሳትሰስት አሳልፋ የሰጠች ሴት ናት። ምን እያለች ነው? እያለችም ነበረ። እንደምንም ብላ እርግብ የሰላምን ፍቅር ወይም ደግሞ የሰላምን እንክብካቤ ትፈልጋለች። ሰላም ግን እየዋዛ አልነበረችም። እንግዲህ ምናሴን ሀኒቾ ተናዳበት ነበረ አላምናት ስላለ ግን ደግሞ አሁን ይቅርታ ሲጠይቃት እኔ አልተቀየምኩም ማለት ተናደድኩበት እንጂ ይሄ ደግሞ ምንም ችግር የለውም። አባት መጀመሪያ ሲገባ የተናገረው ነገር አምኖኛል። እናንተ ማመንከኝ ከኝ አለችው። ሳላምንሽ ቀርቼ አይደለም ግን እኮ በጣም ደስ ብሎኛል። ይህን ታውቂያለሽ አላት። እንዴት አምን በቃ እህታችን ስለምትሆኚ። ሴላትም አንተ ማመንከኝ አለችው። እኔ ሳላምንሽ ቀርቼ አይደለም አንቺ እንድትዋሽ እንደማትዋሽ አውቃለሁ። ግን ደግሞ ምን ላደርግ ሴላትም በቃ ደስ ይላል ምንከይ በማለትም አሁን እንግዲህ ሀኒቾ በደስታ እየዘለለች ትገኛለች። እናም እንደውም ሰላም ሀና ነኩ እህቴ እንደሆነች ማቅ የተረዳሁት እህትነች ስትለኝ ደማችን አንድ ስለሆነ ነው። በቃ ያ ነገር አጠራጠረኝ እና ስትላትም በጣም ተናዳ ነበር እርግብ እንግዲህ፣ ንዴቷ ይፋ ወቱ አሁን ጨልላ ትገኛለች። ቻናሉን ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።